ዛሬ በዚህ በታላቁ ስፍራ በአማረ እና በደመቀ ፕሮግራም የተሰባሰብ ነው ሽልማት የመስጠት አላማን ታሳቢ አድርገን ብቻ አይደለም። ከሽልማት ባሻገር ተወዳዳሪ ድርጅቶችን ዘላቂ አሰራር ስርዓት በመዘርጋት ተቋማዊ ባህልን ለመገንባት፣ የላቅ አፈጻጸም ለማስመዝገብ ያደረጋችሁትን ጥረት ምስክር ለመሆን ለቀጣዩ ዘመን ተቋሞቻችንን ለማዘጋጀት ነው። ይህ የምንከተለው የጥራት መመዘኛ መስፈርት ዓለም አቀፍ ይዘት ያለው በመሆኑ በሂደት በአገር በአህጉርና በዓለም ደረጃ ተወዳዳሪ ብቻ ሳይሆን ዘላቂ ተቋማት እንደሚኖራችሁ ምስክርነት ለመስጠትም ጭምር ነው። የጥራት ሽልማት ውድድር ለድርጅቶች ያለው ጠቀሜታ እንደተጠበቀ ሆኖ ሀገራዊ ፋይዳው ከፍተኛ መሆኑን መገንዘብ ያሻል። በኢትዮጵያ ጥራት ሽልማት ውድድር ሂደት ውስጥ ከራስ ምዘና ሰልፍ እስከ መስክ ምልከታ እስከ ምዘና ነጥቦች በተቋም ደረጃ መፈተሽ በመሬት ማረጋገጥ ዓለም አቀፍ ገበያን ምን ያክል ዘልቆ መግባት የሚያስችል ምልክት የሚያሳይ ስለመሆኑ ማረጋገጫ የመውሰድም ስራ አብሮት በመሰራት ላይ ይገኛል። የጥራት ሽልማት ድርጅቶች በአንድ ሀገር ኢኮኖሚ ውስጥ እድገትን፣ ዘላቂነትን ለማረጋገጥ አንድ ምሳሌ መጥቀስ ቢያስፈልግ ጃፓን በ1950ዎቹ በፊት እዚህ ግባ የሚባል ዓለም አቀፍ ተወዳዳሪ ተቋም አልነበራትም። እንዲያውም በሀገራችን የጃፓን እቃ በዚያ ወቅት ክሽ ክሽ የጃፓን እቃ በሚል ስም ይጠራ ነበር። ከዚያ ወዲህ እዚህ የዴሚንግ ፕራይዝ ስርዓትን በመዘርጋት ጥራት ሽልማትን ይፋ በማድረግ ያንን ተከትሎ የሚሰሩ ድርጅቶችን በመፍጠር ዛሬ ዓለም አቀፍ ገበያ ላይ ብቁ የሆኑ እንደ ሶኒ፣ እንደ ቶዮታ ያሉ ድርጅቶችን መፍጠር ችሏል። ይህ የጥራት ሽልማት ድርጅቶች ያላቸውን አገራዊ አስተዋጽኦ ማሳያ ነው ብዬ አምናለሁ። የጥራት ሽልማት ድርጅት በአንድ ሀገር ማህበረሰብ እድገት ውስጥ እንደዚሁ ከፍተኛ ሚና እና ተጽዕኖ መፍጠር ይችላል። ድርጅቶች በዚህ መስፈርት ሲታዩ ይህ የንግድ ድርጅት ለማህበረሰቡ የጠቀመውን ምን ያክል ቅቡልነት እንዳለው ከዚሁ ጋር አብሮ ስለሚወሰድ በአንድ ሀገር ውስጥ የፈጠረው የስራ ዕድል፣ ከውጭ የሚገቡ ዕቃዎችን የተካበት ምጣኔ፣ በውጭ ገበያ ተወዳድሮ ያስገኘው የውጭ ምንዛሬ፣ ከዛም በላይ ታክስ በመክፈል በኮርፖሬት ሶሻል ሬስፖንሲቢሊቲ ማህበራዊ ኃላፊነትን በመወጣት ወዘተ አገራዊ ማህበረሰባዊ ልማትን በምን ያክል አረጋገጠ የሚለው እንደ ማሳያ ይወሰዳል። ክቡር ፕሬዝደንት፣ ክቡራን እና ክቡራት፣ አገራችን በፍጥነት ወደ ተሟላ ብልጽግና ለማድረስ እና ጥልቅ የሆነ የማደግና የመልማት ፍላጎታችንን ከዳር ለማድረስ እንደዚሁ በሁሉም ተቋማት ዘንድ ተወዳዳሪነትና ዘላቂነትን ቋሚ ስራ አድርጎ መያዝ ይገባናል። ይህ እንዲሳካ ደግሞ ሁሉም ድርጅቶች ውጤታማ አፈጻጸም ያላቸው አምራችና አገልግሎት ብቻም ሳይሆን ተወዳዳሪነትን በዓለም ደረጃም የሚያስቡት ድርጅቶችን ከመፍጠር ጋር አጣምረን ማየት ይኖርብናል። በድርጅቶቻችን በተቋሞቻችን ነው የምናስበውን ጥራት ያለው የመኖር ደረጃና ብልጽግና ላይ መጎናጸፍ እና መድረስ የምንችለው ብለን እናምናለን። በዚህ ረገድ የኢትዮጵያ ጥራት ሽልማት ድርጅት ባለፉት 18 ዓመታት ይህ የሀገራችን ባህል እንዲሆን በብዙ ሲሰራ ቆይቷል። በዚህ አጋጣሚ ሀሳቡን ለተነሰሱት፣ ድርጅቱን ለመፈጠሩትና ዛሬ በዚህ መልኩ እንድንሰባሰብ መነሻውን ለጀመሩት ባሉበት ምስጋና ይገባቸዋል ብዬ እንላለን። በመጨረሻም በዚህ በ12ኛው ዙር ወዳችሁና ፈቅዳችሁ የጥራት ጉዳይ አሳስቧችሁ በሙሉ አቅም ውድድሩን ለደገፋችሁ፣ በውድድሩ ደግሞ ተሳትፋችሁ ላጠናቀቃችሁ፣ ይህንን ስራ በከፍተኛ ኃላፊነት ለመራችሁ የቦርድ አባላት የቴክኒክ ኮሚቴ አባላት እና ሌሎችም የዳኞች ጉባኤ አባላት እዚህ ሽልማቱን በተለያየ ሀብት ለደገፋችሁ ቅድም እንደተተዋወቀው የኢሚጂ ሆልዲንግስ፣ የአማራ ባንክ እና የዳሽን ባንክ በክብር ፕሬዚደንት ፊት እናመሰግናቸዋለን። ከሁሉ አስቀድሜ ጥሪያችንን አክብራችሁ በዚህ ለተገኛችሁ እንግዶቻችን እንኳን ደህና መጣችሁ እያልኩ ተወዳዳሪ ድርጅቶቻችንም አመቱን ሙሉ ፈታኝ በሆነው የጥራት ውድድር ውስጥ አልፋችሁ ለዚህ ቀን በመብቃታችሁ እንኳን ደስ አላችሁ ለማለት እወዳለሁ። ይህ በዛሬው ቀን የተሰባሰብንበት መድረክ ትርጉሙ ብዙ ነው። አንድን ሁነት ማክበርን የሚገልጽ ብቻ አይደለም። ይልቁንም ለጥራት ለልህቀት፣ ቀጣይነት ላለው መሻሻል እና አዳዲስ ሀሳቦችን ለመተግበር በጋራ ያለንን ተነሳሽነትና ቁርጠኝነት የሚያሳይ መሰባሰብ ነው። ስለ ጥራት ስናስብ፣ ስለ ጥራት ስንነጋገር ስለሆኑ መስፈርቶች መሟላት ወይም ኢንስፔክሽን ወይም ሰርቲፊኬሽን ማለታችን ብቻ አይደለም። ጥራት ከዚህም በላይ ነው። የተለመዱትን እሳቢዎች፣ የተለመዱትን የአሰራር ሂደቶችና የተለመዱትን ምርትና አገልግሎቶች በመገዳደር በፈጠራ የተደገፈ ልዩና አዳዲስ ሃሳቦችን በየጊዜው ወደ ድርጅቶቻችን ወደ ተቋሞቻችንና ወደ ሀገራችን ማምጣትና መተግበርን ሁሉ ያካትታል። በዚህ እጅግ ፈጣንና ተለዋዋጭ በሆነው ዓለም ውስጥ ዘላቂ እድገትን ለመጎናጸፍ መፍጠር፣ መፍጠንና መዝለቅ ወሳኝ የመንግስት አቅጣጫ የሆነውም በምክንያት ነው። ክቡር ፕሬዚዳንት፣ ክቡራትና ክቡራን ከፊታችን በሚጠብቀን የስድስተኛው ትውልድ ዘመን የተቀመጡ ስታንዳርዶችን ወይም መለኪያዎችን ብቻ በማሟላት ከዓለም ጋር መፎካከር የተሻለ ሆኖ መገኘት አንችልም። ጥራት ገና ተግባራዊ ያልሆኑትን እድሎች ማለም፣ ያልታወቁ ግዛቶችን ማሰስና የተቀመጡ ወሰኖችን መግፋትን ይጠይቃል። ይህ ሲሆን ነው መላቅ ወይም ኤክሲል ማድረግ የሚቻሉ። ዛሬ እዚህ ያላችሁ እና በየቤታቸው ይህንን ፕሮግራም የምትከታተሉ የኩባንያ ባለቤቶች፣ ስራ አስፈጻሚዎች፣ የተቋም መሪዎች እንዲሁም ባለድርሻ አካላት ጥራት ከፈጠር አስተሳሰብ ጋር ጥራት ያልተሄዱባቸውን መንገዶች ከመፈተሽና ጥራት ከማያቋርጥ የደንበኞቻችን ፍላጎቶች ጋር አሰናስነን በመረዳት ድርጅቶቻችንና ተቋሞቻችን ወደ ላቀ ደረጃ ማድረስ ይጠበቅብናል። ዘመኑ ይህንን እንድናደርግ ግድ ይለናልና ከተለየ አስተሳሰብ ወደ ተግባራዊ ውጤት ለመሸጋገር ለፈጠራና ቀጣይነት ላለው መሻሻል የመሪዎችን ቁርጠኝነት ይጠይቃል። ጥራት በራሱ መዳረሻ አይደለም። ትኩረትና ትጋትን በየጊዜው የሚፈልግ ቀጣይነት ያለው ሂደት ወይም ፕሮሰስ ነው። ይህንን ሰርቻለሁ፣ ይህንን ያህል አምርቻለሁ፣ እነዚህን ሰርቲፊኬቶች አግኝቻለሁ ብለን ልንቆም አንችልም። እንደ ጊዜው ልንሮጥ፣ እንደ ጊዜው ልንስፈነጠር፣ እንደዚህ መሆን ያስፈልጋል። አለዛ ከተወሰኑ ጥቂት ዓመታት በፊት የብዙዎቻችን የእጅ ስልክ የነበረው ኖኪያ ዛሬ ከገበያ መጥፋቱን ልብ ይሏል። ይህ እንዳይሆን ነው ጥራት ካለማቋረጥ መሻሻል ወይም ኮንቲኒስ ኢምፕሩቭመንት ጋር በጥብቅ የተቆራኘው። ያለማቋረጥ መሻሻል ማለት የአሰራር ስርዓታችን ይበልጥ ማጥራት ወይም ሪፋይን ማድረግ ማለት ነው። ከደንበኞቻችን ተለዋዋጭ ፍላጎቶች ጋር መላመድ ማለት ነው። ከጊዜ ወደ ጊዜ ከፍተኛ ውጤቶችን የሚያስገኙ በየጊዜው የሚያድጉ ጥቃቅን ለውጦችን በመተግበር ትልቅ ውጤትን የማምጣት ሚስጥር ማለት ነው። ክቡር ፕሬዚዳንት፣ ክቡራትና ክቡራን እንደ ጎርጎሮሳውያኑ ዘመን አቆጣጠር በ1903 ሄነሪ ፎርድ በተባለ አንድ ግለሰብ የተመሰረተው የፎርድ ሞተር ካምፓኒ በ1908 የመጀመ የመጀመሪያውን ሞዴል መኪና ለገበያ ካቀረበ በኋላ መስራቹ በሚያዚ 1947 ቢያርፍም ካምፓኒው ግን የደንበኞችን ፍላጎት መሰረት ያደረጉ አዳዲስ ምርቶችን በየጊዜው እያቀረበ በገበያው ላይ እስካሁን አለ። በቅርብ ዘመን እንኳን በኢኖቬሽን እና በቴክኖሎጂ ግንባር ቀደም ከሆኑ ካምፓኒዎች መካከል በሚያዚ 1976 የተመሰረተው የአፕል ኩባንያ መስራች ስቲቭ ጆብስ አፈሩን ያቅልልለትና በፈረንጆቹ 2011 ዓመት ሲያርፍ አይፎን ፎሬስ የተሰኘ አዲስ ምርት ነበር በገበያ ላይ የተበሰረው። ዛሬ አይፎን 17 ደርሷል። በሰው ሰራሽ አስተውሎትና በሌሎች ብዙ አዳዲስ ምርቶችና አገልግሎቶች ኩባንያው ብዙ ርቀት ተጉዟል። ከነዚህ ካምፓኒዎች ምን እንማራለን? ሁለቱም ካምፓኒዎች ብሩህ ሀሳብ ባላቸው ግለሰቦች ቢመሰረቱም በዘረጉት ስርዓት ወይም ሲስተም ጥራትን ፈጠራን እና የደንበኞች እርካታን ማዕከል ባደረጉ እሴቶቻቸው ምክንያት መስራች ግለሰቦቹ በሕይወት ባይኖሩም በመሰረቷቸው ካምፓኒዎች አማካኝነት እስካሁን ሕያው ናቸው። ስም ከመቃብር በላይ ሆነ ማለት ይሄ ነው። የሚሞቱ ሰዎች የማይሞቱን ተቋም አቁመው ማለፍ ሲችሉ፣ እዚህ ጋር እኛስ ብሎ መጠየቅ ተገቢ ይመስለኛል። ከዛሬ ሀያ እና ሰላሳ ዓመት በፊት በሀገራችን ታዋቂ የነበሩ ሆቴሎች ሆስፒታሎችና ፋብሪካዎች እነማን ነበሩ? ዛሬስ ዛሬስ በብዙ ሰው ዘንድ ተመራጭ የህክምና ቦታዎች፣ የመዝናኛ ስፍራዎች፣ ፋብሪካዎች፣ ባንኮችና ከፍተኛ የትምህርት ተቋማት እነማን ናቸው? እነዚህ ተቋማት የዛሬ ሰላሳ ዓመት ስምና ዝናቸውን ጠብቀው ይቆያሉ ወይስ በሌሎች አዳዲስ ድርጅቶች ይተካሉ? ስንቶቻችን ይህንን ጥያቄ በሚመልስ አግባብ ድርጅቶቻችን አቆመናቸዋል? ሀምሳና መቶ ዓመታትን በትውልድ ቅብብሎሽ ስምና ዝናቸውን ጠብቀው መጓዝ የሚችሉ ድርጅቶችን ብራንድ ገንብተው የኢትዮጵያን ስም ማስጠራት የሚችሉ ተቋማትን እንዴት እንፍጠር የሚለው ጥያቄን ለመመለስ ነው የኢትዮጵያ ጥራት ሽልማት ድርጅት እየተጋ ያለው። በእኛ እምነት በየዓመቱ አይደለም በየሁለት ዓመቱ አንድ ድርጅት ከላይ እንደጠቀስናቸው ተቋማት መሆን ከቻሉ በአጭር ጊዜ ውስጥ አገራችን ከበለጸጉት ሀገራት ተርታ የማትሰለፍበት ምክንያት አይኖርም። ዛሬ ኮሪያን በኢንዱስትሪ ያዘመኗትና ከበለጸጉ ሀገራት ተርታ ያሰለፏት በጣት የሚቆጠሩ ካምፓኒዎቿ ናቸው። ክቡር ፕሬዚዳንት፣ ክቡራትና ክቡራን፣ እንደሚታወቀው የኢትዮጵያ ጥራት ሽልማት ድርጅት የጥራት ጽንሰ ሀሳብን ለማስረጽ በዓለም አቀፍ ደረጃ ተወዳዳሪነትን ለማሳደግና ጥራት ባህል እንዲሆን ለማስቻል ብዙ ስራዎች ተሰርተዋል። በየጊዜያው ከዓለም ነባራዊ ሁኔታ ጋር በተገናዘበ መልኩ የማወዳደሪያ ሞዴሉ ተከልሷል። በየጊዜው ውድድሩ ከፍ እያለ ተወዳዳሪዎች ደረስንበት ሲሉ እየራቀ ሚዛኑን ጠብቆ እንዲከናወን ብዙ ተለፍቷል፣ ብዙ ተደክሟል። አሁን ላይ የውድድር ሂደቱ በብዙ መልኩ ማቹር አድርጓል ማለት እንችላለን። ሆኖም ግን ያለፉትን አስራ ስምንት ዓመታት ሲጓዝ ነገሮች አልጋ ባልጋ ሆኖ አይደለም። ካደረጃጀቱ ጀምሮ የፋይናንስና የሎጂስቲክ እጥረቶች ስራውን ከዚህ በላቀ ሁኔታ እንዳያከናውን አድርጎት ቆይቷል። ይህንን ችግር ለመፍታት በተለያዩ ጊዜያት ከሚመለከታቸው አካላት ጋር ለመነጋገርም ተሞክሯል። ይህ ችግር በዚህ ዓመት ይቀረፋል ብለን እናምናለን። ለዚህም ክቡር ፕሬዚዳንትና የበላይ ጠባቂያችን ላደረጉልን ታላቅ ድጋፍ እጅግ አድርገን እናመሰግናለን። ክቡር ፕሬዚዳንት፣ ክቡራን የቦርድ አባላት፣ ለማወዳደሪያ ሞዴላችን ዋና መሰረት የሆነው የአሜሪካ የማልኮም ቦልድሪጅ ብሔራዊ የጥራት ሽልማት ተቋም እንደ አውሮፓውያን አቆጣጠር በ1987 ኮንግረሱ ባወጣው ደንብ አማካኝነት ተቋቁሞ የአሜሪካ ካምፓኒዎች ከጃፓን አቻዎቻቸው የገጠማቸውን ፈተና በአሸናፊነት እንዲወጡ አጋዥ እንደሆናቸው ሁሉ በተመሳሳይም ይህንን ድርጅት ለአገር ይበልጥ በሚጠቅም አደረጃጀት ገለልተኝነቱን ጠብቆ አስፈላጊውን ድጋፍ ከመንግስት እያገኘ ስራውን በላቀ ሁኔታ የሚፈጽምበት አግባብ እንደሚመቻችለት ወይ እንዲመቻችለት ጥሬና አቀርባለሁ። በመጨረሻ የድርጅቱን ዓላማዎች በመገንዘብ ከፍተኛ እገዛ ያደረጋችሁልን የዚህ ስነ ስርዓት አጋር አዘጋጅ ኤኤምጂ ሆልዲንግስ፣ ዝግጅቱን ስፖንሰር ላደረጋችሁልን ዳሽን ባንክ እና አማራ ባንክ እጅግ አድርገን እናመሰግናለን። የሽልማት ስነ ስርዓቱ የሽልማት ስነ ስርዓት ሂደቱ ፍትሐዊ ርትአዊና ተአማኒነትን የምትገመግሙ የዳኞች ጉባኤ አባላት እንዲሁም የተወዳዳሪ ድርጅቶችን ሰነድ በማረም በአስቸጋሪ ሁኔታዎች ውስጥ እያለፋችሁ ጭምር የመስክ ጉብኝት በማከናወን ውጤት በመስጠትና ግብረ መልስ ሪፖርት በማዘጋጀት ውድድሩ ደረጃውን በጠበቀ ሁኔታ እንዲከናወን ያስቻላችሁልን የቴክኒክ ኮሚቴ አባላት በሙሉ ስለ አገልግሎታችሁ ስላበርክቷችሁ በአስራ ሁለተኛው ዙር ሀገር አቀፍ የጥራት ሽልማት ውድድር ተሳታፊዎች ስም እጅግ አድርገን እናመሰግናቸዋለን።